ሚያዚያ 23 እረፍቱ ለቅዱስ ጊዮርጊስ ሊቀ ሰማዕታት። ቅዱስ ጊዮርጊስ በጥር 20 ቀን 277 ዓመተ ምህረት ተወለደ። ሀገሩ ፊልስጤም ሲሆን ልዩ ስሟ ልዳ ይባላል። ጊዮርጊስ ማለት ኮከብ ብሩህ፣ ሐረገ ወይን፣ ፀሐይ ማለት ነው። አባቱ ዞሮንቶስ የተባለ የልዳ መኳንንት፣ እናቱ ቴዎበስታ ትባላለች። ማርታ እና ኤሲያ የሚባሉ እህቶችም ነበሩት። አስር ዓመት ሲሞላው አባቱ ስለሞተ ሌላ ደግ ክርስቲያናዊ መስፍን ከቤቱ ወስዶ አሳደገው፣ በጦር ኃይልም አሰለጠነው። ሀያ ዓመት ሲሞላው መስፍኑ የአስራ አምስት ዓመት ቆንጆ ልጅ ነበረችውና እርሷን አጋብቶ ሀብቴን ወርሶ ይኑር ብሎ ድግስ ያስደግስ፣ ጌታ ቅዱስ ጊዮርጊስን ለዚህ አላጨውምና የመስፍኑን ነፍስ ወሰደ። እርሱም ሐዘኑን ጨርሶ ወደ ቢሩት ሄደ። በቢሩት ድራጎንን ያመልኩና ሴት ልጃቸውን ይገብሩለት ነበርና በኃይለ መስቀል ድል ነስቶት ሕዝቡን ወደ አምልኮተ እግዚአብሔር አስገብቷቸዋል። ወደ ፋሪስ ቢመለስ ዱድያኖስ ሰባ ነገስታት ሰብስቦ ሰባ ጣዖታት አቁሞ ሲሰግድ ሲያሰግድ ቢያገኛቸው ለሃይማኖቱ ቀናኤ ነውና ከቤተ መንግስቱ ገብቶ እኔ ክርስቲያን ነኝ፣ በኢየሱስ ክርስቶስ አምናለሁ አለው። እርሱም ማንነቱን ከተረዳ በኋላ አንተማ የእኛ ነህ በአስር ሀጎር ላይ እሾምሃለሁ። የእኔን አምላክ አፕሎንን አምልክ አለው። ቅዱስ ጊዮርጊስም ሹመትህ ሽልማትህ ላንተ ይሁን፣ እኔ አምላኬ ኢየሱስ ክርስቶስን አልክድም አለ። በዚህ ጊዜ እጅግ ተናዶ መከራን አጸናበት። እርሱ ግን ይህን ከሃዲ እስካሳፍረው ድረስ ነፍሴን አትውሰድ በማለት እግዚአብሔርን የለመነና እንደ ጸሎቱ የተደረገለት በእምነቱም ጽናት የሰው ልጅ ሊሸከመው የማይችለውን መከራ የተቀበለ ቅዱስ አባት ነው። ከነዚህም መከራዎች ውስጥ አንደኛ፣ በእንጨት አስቀቅሎ ስጋውን በመቃን አስፈተተው። ረዣዥም ችንካሮች አሉበት የብረት ጫማ አስጫምቶት ሂድ አለው። ቅዱስ ሚካኤል ልኮ ፈወሶታል። በሰባ ችንካር አስቸንክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በሆዱ ላይ የድንጋይ ምሰሶ አሳስሮ እንዲያንከባልሉት አደረገ። ስጋውንም በመጋዝ አስተልትሎ ጨውነስንሶበት ስጋው ተቆራርጦ ወደቀ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት በእጁ ዳሶ ገና ስድስት ዓመት ለስሜ ትጋደላለህ፣ ሦስት ጊዜ ትሞታለህ፣ በአራተኛውም ታርፋለህ አለው። ዲዲያኖስ ደንግጦ የሚያሸንፍል ቢኖር ወርቅ ሰጠዋለሁ ቢል አትናሲዎስ የተባለ መሰሪ ከንጉሱ ላም በጆሮዋ ሲያንኮሻኮሽባት ሲያንኮሻኩሽባት ለሁለት ተሰንጥቃ ገድሏት ፍቃድን ተቀበለ። ሆድ በጥብጦ አንጀት ቆራርጦ የሚገድል መርዝ ቀምሞ አስማተ ሰይጣን ደግሞ ሰጠው። ቅዱስ ጊዮርጊስ ግን ስመ እግዚአብሔርን ጠርቶ ቢጠጣው እንደ ጨረቃ ደምቆ እንደ አበባ አሸብርቆ ተገኝቷል። ጠንቋዩም ማረኝ ብሎ ከእግሩ ወደቀ። መመለሱን አይቶ የቆሙባትን መሬት በእግሩ ረግጦ ውሃን አፍልቆ ወደ ጌታችን ቢያመለክት ሐዋርያው ቶማስ በመንፈስ መጥቶ አጥምቆት ጥር 23 ቀን አንገቱን ለሰይፍ ሰጥቶ በሰማዕትነት አርፏል። እሱን ግን በመንኮራኩር አስፈጭቶ ከትልቅ ጉድጓድ ጥሎ ደንጋይ ዘግቶበት አትሞት ሄዷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተፈጨውም ሥጋ በእጁ ዳስሶ መንፈሱን መልሶ አስነስቶታል። ተመልሶም አምላኬ ከሞት አዳነኝ ብሏቸዋል። ሦስተኛ በብረት አልጋ አስቸንክሮ ከበታቹ እሳት አንድዶበታል። እሳቱም ደሞ ሲንጠበጠብ ጠፍቷል። ዱድያኖስ ኢየሱስ አምላክ መሆኑን አሳየኝ ብለው የለመለሙትን እፅዋት አድርቆ የደረቁትን አለምልሞ ከሞቱ 430 ዓመት የሆናቸውን ሙታንን አስነስቶ አሳይቶታል። ነገር ግን ልቡ ክፉነውና በረሃብና በጽም ይሙት ብሎ ምንም ከሌላት መበለት ቤት አሳስሮታል። ርሷም የሚቀመስ ስትፈልግ ቤቷን በእህል አትረፍርፎ የታሰረበት ግንድ አፍርቶ፣ ልጇ ጆሮ የማይሰማ ነበርና ፈውሶላት፣ መብለቲቷን ከነ ልጆቿ አጥምቆ ቅዱስ ሚካኤል ከእስራቱ ፈትቶት ተመልሷል። ዳግም በመንኮራኩር ፈጭታችሁ ደብረ የድራስ ወስዳችሁ ዝሩት ብሎ አስፈጭቶ ስጋውን ቢዘሩት ስጋው ያረፈበት እሳር ቅጠሉ ደንጋዩ እንጨቱ ሁሉ ጊዮርጊስ ቅዱስ ለእግዚአብሔር ጊዮርጊስ ሰማዕቱ! ለእግዚአብሔር እያሉ አመስግነዋል። ጌታችን መድኃኒታችን ኢየሱስ ክርስቶስም ለሶስተኛ ጊዜ ከሞት አስነስቶታል። ሂዶም አምላኬ ከሞት አዳነኝ አላቸው። ጭፍሮቹም ደንግጠው ከእግሩ ስር ወደቁ። ከመሬት ውሃ አመንጭቶ ቅዱስ ዮሐንስ አጥምቋቸዋል። አራተኛ ልሹምህ ለአፕሎን ስገድ ብሎ ቢለምነው እሺ ብሎ ገብቶ ሲጸልይ የንጉሱ ሚስት አሌክሳንድሪያ ምን እያልክ ነው ብትለው አስተምሯ፣ አሳምኗታል። ሲነጋ ንጉሱ በአዋጅ ህዝቡን አሰብስቦ ጊዮርጊስ ለጣዖቴ ሊሰግድ ነው ብሎ በተሰበሰበ ህዝብ መካከል አንድን ብላቴና ወይም የመብርቷን ልጅ የክርስቶስ ኢየሱስ አገልጋይ ጊዮርጊስ ይጠራሃል በል ብሎ ወደ ጣዖቱ ቢልከው ጣዖቱ ላይ ያደረው ሰይጣን እየጮኸ ቅዱስ ጊዮርጊስ ያለበት ቦታ መጣ። አምላክ አለመሆኑን አናዞት መሬት ተከፍታ እንድትውጠው አደረገ። ብዙ ሰዎች ይህን ታምራ አይተው አመኑ። ንጉሱን ሚስቱ እንዲመለስ ብትነግረው በአደባባይ አሰቅሎ አሰይፏ ትሞታለች። ደሟን ጥምቀት አድርጎላት ሰማዕት ሆናለች። በመጨረሻም በሰይፍ እንዲመተር አስደረገ። ቅዱስ ጊዮርጊስም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቃል ኪዳን ተገብቶለት በ27 ዓመቱ ዓመቱ በሚያዚያ 23 ሰማዕት ሆኗል። አንገቱ ሲቆረጥም ውሃ፣ ደምና ወተት ወጥቷል። የሊቀ ሰማዕታት ቅዱስ ጊዮርጊስ ረድኤትና እና በረከቱ ይደርብን አሜን። ውድ የሰር ትዩብ ቤተሰቦች ሸር ሳብስክራብ ማድረግ አበረታቶኝ፣ ድጋፋቸው አይለየን። ወስብሐት ለእግዚአብሔር ይቆይን።